እናንተ አይሰለቻችሁም? አይደብራችሁም? ሁሌ ጭቅጭቅ፣ ካሜራ ደቅኖ ሁሌ ንዝንዝ፣ ሁሌ ንትርክ፣ ሁሌ ኝኝኝ። አብረሽ እና ሩታ ግን አይደብራችሁም? በጣም እኮ ነው የምታስጠሉት። በጣም እኮ ነው የምትሰለችሁት። እውነቴን ነው የምናገረው። ሰው እኮ አንድ ሰሞን እኮ እንደዚህ ይጨቃጨቃል። ልክ እነዳኔ ጋር እንዲሰራችሁት ማለት ነው አንድ ሰሞን ነው። ኧረ ግማሽ ዓመት አንድ ስድስት ወር እንበለው ማለት ነው። ያኔ እነሱ ጋር ሰርታችሁ ጨርሳችኋል ማለት ነው። እንዲ ለዚህ ነው ዱባይ እየተጋባችሁት፣ ዱባይ ሰርጋችን እንበላችሁ ነገር ነው የተጋባችሁ። አው ቃል አፍራሽ አለ በነገራችን ላይ ተጋቡስን፣ እንደገና እንዳል ተጋቡስና ያው አልተጋባችሁም ብለን እናፈርሰዋለን ማለት ነው። እና ለዚህ ለመጨቃጨቅ ነው ዱባይ ሄደን ተጋባን ያላችሁት። በጣም እኮ ነው የምትደብሩት። ሁሌ ካሜራ ደቅናችሁ ግዜ ወጣ ትመጣለች። አብሬሽን ጠርቸዋለሁኝ። ኧረ በጣም ነው የምትቀፉት የእውነት ሰው። አንድ ሰሞን እንደነገርኳችሁ ቤተሰብዬ አልሰለቿችሁም? በጣም እኮ ነው የሚሰለቹት የእውነት። አንድ ሰሞን እኮ ይጨቃጨቃል፣ ይሰራል። ውሸታሞች ማለት ነው። ደግሞ ማን አለ? ቆይ ትምጣና ከማንጋ እውነት እንዳለ ከማንጋ ውሸት እንዳለ እናየዋለን። ያዋለን ትላለን። ማፈሪያ። ሁለታችሁስ ውሸታሞች አይደላችሁ እንዴ? ሁለታችሁም እኮ አብሬሽና ሩታ የምትባቱ እኮ ውሸታሞች ናችሁ። አብራችሁ አድራችሁ አብራችሁ እየኖራችሁ መታችሁ እዚህ ጋር ትጨቃጨቃለች፣ ትነዛነ በጣም ነው የሚደብረው። ሁሌን ዝንዝ፣ ሁሌን ትርክ፣ ሁሌ ረ በጣም ነው የምትቀፉት የእውነት ስልቾች፣ በጣም ነው እኮ የምታስጠሉት። እንደዚህ ነው እንደሚፈምሰው፣ እንደዚህ ነው እንደ ዓለም አቀፍ የሚኮነው፣ እንደዚህ ነው እንደ እንደዚህ እኮ አይደለም። እዚህ እየመጣችሁ ካሜራ ደቅ ናችሁ። እኔ ብቻዬም ሆነው ፈልገው ብዙ ብዙ አይዶን ኬር ዩ አንደርስታንድ ሚ ምድናራ ብዙ ስትቀባጥር ነበር ትናንትና። ጉድ እኮ ነው። ምንድን ነው እናንተ ነገራችሁ ውስጥ? ቀስ በሉ። በጣም ነው የምትዘጉት እና በጋ ይ ማለት ወይ አታምሩ ወይ አታፍሩ። ደግሞ ሩታያ በመልክ ስመጣ ሩታዬ የምር አውሬ ነው የመሰልሽው። ትናንትና የትናንትናው ቪዲዮን ካያችሁ ማለት ነው ሜካፑ ተለማማጅ ሴት ናት። ተለማማጅ አርቲስት፣ የሜካፕ አርቲስት ነች። ትን ተለማመደች ብሽ ሩታዬ ማለት ነው። አይታችኋታል ፎቶዋን ማለት ነው እንዳለ በጣም ደግሞ ጥቁር ነች ሩታ። በጣም ጥቁር ስለሆነች ይሄኛውን ስታደርገው ሜካፕ፣ ዱቄቱን ስታደርገው እዚህ ጋ እንዲሁም ፎቶዋን አደርግላችኋለሁ በጣም ነው የሚያስጠላባት በቃ። ምንድን ሽሮ የነፉብሽ እኮ ነው የምትመስልው። የዛ ከለር ያለው እንግዲህ ሽሮ ነው አይደል? ወደ ቢጫ ሄዷል። እንደዛ ነገር ሽሮ እንዴት እንደዛ ነው ከለሩ እንደዛ እኮ ነው ሽሮ ሽሮ የነፉብሽ እኮ ነው ይመስል፣ ሽሮ ይታየል። ሜካ አንቺ ጥቁር ማለት ምሳሌ አሁን እንትን ሜካፕ ሲቀቡ ነው። ተቀብቼ ባላቅም እንትን ይደረጋል። ያኔ ከናንተ ጋር የሚሄደው ዱቄት ነው መቀባት ያለባችሁ። ጥቁር ከሆናችሁ እ ቀይ ከሆናችሁ ነጭ ከሆናችሁ ብቻ እንደዛ ነገር ከእናንተ ጋር አብሮ የሚሄድ ሜካፕ ነው የሚቀቡት፣ ማለት ነው። አንቺ ዝም በልሽ። ከአንቺ ጋር የማሄድ ዱቄት ሹር ሆነ ስንሰሽ ትመጫለሽ። ፊቷን ህይወትና በጣም እኮ ምን አውሬ እኮ ነው የመሰለሽ። ውሮ ሩታዬ፣ ውሮ። ኧረ በጣም ነው የምትደብርት። ምን አለ ደግሞ ጠዋት ጀምሮ ዝናብ ነው። እዚሁ ቁጭ ብዬ ዝናብ እየመታኝ ነው። ታዲያ ለምን አልበሰበስክም? አብሬፍ ማለት ነው። ጠዋት ጀምሮ ዝናብ ካለ ከዚህ ላይ ከዝናቡ ላይ ተሰጥተህ ካለ ለምን ያልበሰበስከው? ልብሰው ኮ ራሱ አራ ሰምከው ዝናብ ቢኖር ማለት ለብር ለዶላር ብለ ኮ ነው የተቀመጥከው። ለዶላር ብለ ዝናብ ቢመታ እንኳን ያልመታ ነው ማለት ነው። እናንተን ብሎ እኔ እኮ የሚገርመኝ በውሸት በውሸት ጭቅጭቅ፣ በውሸት እየተቀጣጠረ እየመጣችሁ በውሸት ጭቅጭቅ ንትርክ። ዝናብ ሲቀጠቅጠኝ ነው የዋለው። ለዶላር ብለ እንጂ ለሩታ ብለ ነው እንዴ? ወይስ ለእኛ ብለህ ነው እንዴ ዝናብ የሚመጣ? እባክህ ደግሞ ምን አለ ለምንድነው ቤተሰቦች ጋር ሄዳለች አልከኝ? አረ በጣም ነው የምትደብር። ከላስ ውሸታቸው ተነቅቶባቸዋል። አሁንም እዛው ናቸው ውሸታሞች። እንደ አብሬሽ እና እንደ ሩታ እኮ በዚህ ሚዲያ የዋሸ የቀጠፈ ያጭበረበረ የለም በቃ የለም ማለት ነው በጣም ነው የምታስጠሉት። ማለት ነው ለምንድን ነው ቤተሰቦቿ ጋር ሄደች አልከኝ? ለምንድን ነው እኔ ብዬው ነው ደግሞ? በቃ እኔ ብዬው ነው ወይ ውሮዬ፣ ውሮዬ ብያታለሁ። በቃ ካሁን በኋላ ማለት ነው ደመቁ ልትወው እና ውሮዬ ማለት የምር የምልሽ ሜካብሽን አስተካክሉ፣ የኔ ቆንጆ ማለት ወይ የኔ ቆንጆ አልኩ። ደግሞ እንዲ ዛሬ የእኔ ቆንጆ ቆንጆ የሚል ቃል ስናገር ማለት ነው ማን እንዳይመጣን ታውቃላችሁ? የኔዋ ዳይመንድ ስማን አልነግራችሁም በቃ። ኒዋ የኒዋ አበባ የኒዋ ጽጌረዳ ማለት ነው። ስለ ቁንጅና ሳወራ እሷናትዝ የምትለኝ ማለት ነው። ልንገራችሁ እንዴ ልንገራችሁ ልንገራችሁ። ፍቅርዬ ናታ። ፍቅርዬ በነገራችን ላይ ይሄ ልንጎራችሁ የሚለው ማለት ነው በማን ነው የአብሬሽ ካሜራ ማነው ሶፋው ቲቪው ምናምን ሲሄድ የዛኔ ነው የዛ ልጅ ሙድ ነው ማለት ነው። እና ፍቅርዬና ፉፉዬ ዛሬ በሚፍታ ቤት ይመጣሉ ማለት ነው። ጠባህ ያን ክችን ምግብ እየሰሩ ማለት ነው ኮኪንግ። አዎ ኮኪንግ ጻፊ ያዥ ያዥ ያጂ እየጻፍች ኮካ ኮኪንግ እያደረጉ ይመጣሉ። ዛሬ ሩታ እየጻፊ ኮኪንግ በጻፊ ማለት ነው። የኔ ቆጆ ወይ በጣም ያለ ማለት ነው አበባ አበባ ማለት ቆንጆ፣ ፍቅር፣ የኔ ዘንካታ፣ ጎበዝ። ትምህርቷን ትማራለች፣ ቤተሰቦቿን ትረዳለች፣ ቤተሰቦቿን ታስከብር፣ አታስነካም ገባች፣ አይደለ ስራዋን ትሰራለች፣ ራሷን ታስከብራለች። ፍቅርዬ፣ ገባች አይደለ? ለዚህ ነው የምወዳት። ራሷን ታስከብራለች፣ ቤተሰቦቿን አታስነካም። በቃ ትምህርቷን ትማራለች፣ ጀግናለች። በቃ ቴክናነት ፍቅርዬ ማለት ነው አሉ እንጂ። የውሮዬ በጎችና ውሮዬ ማለት ነው። የውሮዬ በጎችና ውሮዬ ማለት ነው። ዝም ብላችሁ ትጃቸው አላ እንደዛ ነው እላችኋለሁ። ዛሬ ይመጣሉ እነ ፈንዱሻዬ ማለት ነው። ፉፉዬና ፍቅርዬ አብረው ማለት ነው። የእኔ ውዶች፣ የእኔ ታዳጊዎች፣ የምወዳችሁ የምሳሳላችሁ ማለት ነው። እና እንደዛ ነው እላችኋለሁ። ሌላ ደግሞ ምን ልን ነበረ ፈቲ ፈቲ አብሬሽ እዳርተ በጣም ነው የምታስጠሉት። ሁልጊዜ ጭቀጭቅ፣ ሁልጊዜ ሁልጊዜ በጣም ነው የምታስጠሉት። አብራችሁ እየኖራችሁ መታችሁ እዚህ ጋር ትነሳ ትነዛላችሁ። ነዝናዞች ነዝናዞች፣ የእውነት በጣም ነው የምታስጠሉት። ሌላ ደግሞ ማን አለ? ፈቲና ቡሪካ ፈቲና ቡሪካ ደግሞ ትናንትና አብረው መተዋል። እንግዲህ እነሱን እናጣምር። ምን ይመስላችኋል? ፈቲና ቡሪካን እናጣምር ማለት ነው። ሁለት ቆንጅዮች እናጣምራቸው እናጣምራቸው። ምን ይመስላችኋል? በቃ እናጣምራቸው ማለት ነው። ፈቲና ቡሪካ እናጣምር ማለት ነው። በጣም ነው የሚያምሩት ማለት ነው ሁለቱ ማለት ነው። እንደዛ ነው ላችኋለሁ። ቤተሰብ ቤተሰብ ማለት ነው። ሲቀጥ ሲቀጣጥል ፍቅርዬ እና ፉፉ ዛሬ በሚፍታ ቤት ይመጣሉ ማለት ነው። የኔ ውዶች፣ የኔ ታዳጊዎች፣ የኔ አበባዎች፣ የኔ አበባ ፍቅርዬ፣ የኔ ዳይመንድ፣ የኔ ጀግና ሴት ማለት ነው። ትመጣለች ማለት ነው። እንደዛ ነው ላችኋለሁ። በጣም ነው የምወዳባ ይዘው ምክንያቱም እራሷን ታስከብራለች ቤተሰቦቿን ታስከብራለች ትማራለች በቃ ትሰራለች አያችሁ እችኛ ይቶ አባቱ ያልታወቀ ልጅ ታውኩት፣ በቃ ታውኩት። የሩታ የልጅ እንግዲህ መርመራ ሲወለድ ማለት ነው። እና ያንን ደግሞ አበጋዝ ደግሞ ይሄ ማነው ስሙ አቤላን እንደዚህ ማበጫቀት የለብም። ምክንያቱም አንተ ነው የቀጠርከው እንደዚህ እንዲያደርግ፣ እንደዚህ እንዲወስድ፣ እንደዚህ እንዲያመጣ የቀጠርከው አንተ እስከሆንክ ድረስ አንተ ማበሻቀጥ ምናምን ምን አገባ በእኔና በሰው ህይወት መግባት የለም፣ ምናምን ወይ በናት የተረገመ። ሲጀምር በአንተና በሰው ህይወት የሚገባ ማለት ነው። የእናንተ ተላላኪ ሆኖ እናንተ ጋር የሚጃጃ ሲጀምር ቤተሰቦቹ የረገሙት ናቸው። ቤተሰቦቹ የረገሙት ማለት ነው። ደህና ስራ እንደምትሰሩ ውሸታሞች። አብሬሽ እና ሩታ ውሸታሞች። ለዚህ ነው እንደ ሰርጋችን በዱባይ ዱባይ ነው ሰርጋችን እያላችሁት ቤተሰብ ጋር አትሄድም ሲጀምሩ፣ ሩታ ማለት ቤተሰብ ጋር አትሄድም ማለት ነው። አዲስ አበባ እያው ብትሄድም አዲስ አበባ እየውን ተሸክመ ጠቅልላ አድርጋ ማለት ነው። እና አብራችሁ እየኖራችሁ አብራችሁ እየተጃጃላችሁ መታችሁ እዚህ ጋር አትለፍልፉብን ማለት ነው። እውነቴን ነው የምላችሁ። በጣም ተጃጃላችሁ። እና አትጃጃሉብን እዚህ እየመጣችሁ ማለት ነው በውሸት እዚህ ጋር እየመጣችሁ አብራችሁ እየኖራችሁ አብራችሁ እየተጃጃላችሁ አብራችሁ እየተግማማችሁ መታችሁ እዚህ ጋር ካሜራ ደቅናችሁ እንደዚህ እንደዚህ ውሮ እና በጋዝ ጉሮ እና በጋዝ ሰዋደ ዝብላችሁ ውጭ በጣም ነው የምትደብሩት በጣም ተሰለቻችሁ በጣም ተሰላለች እንደዚህ ነው እንደ አለም አቀፍ ፌመስ እናንተ አይደለም አለም አቀፍ ፌመስ አይደለም ኢትዮጵያ ቅፍ እራሷ እኮ ነው ማለት ነው ኢትዮጵያ ኢንተርናሽናል ኢንተርናሽናል ያለ ናሽናል ናሽናል የሚባለው አሁን ናሽናል ናሽናል ራሱ አትሆንም፣ እንኳን አይደለም ኢንተርናሽናል ማለት ነው። ኢትዮጵያ አቀፍ ራሱ አትሆንም እናንተ፣ አፍሪካ አቀፍ አትሆንም እናንተ፣ እንኳን አይደለም ዓለም አቀፍ ማለት ነው። የልንገራችሁ ማለት ነው እኔ ልንገራችሁ፣ አትሆንም ማለት ነው። እንደዚህ እየተጃጃላችሁ በቃ በጣም ነው የምትደብሩ። ስትጃጃሉ በጣም ነው የምትዘውት ፕኝክ አውዝብላኝክ እናንተን ማለት በትት ልሄድ ባይዘዊ ማለት ነው። ወደዳችኋለሁ ሁላችሁንም። አብረሽና ሩታ ከቻላችሁ ጥሩ ነገር መስራት ለመስራት ሞክሩ። በጣም ተግማምታችኋል። በጣም ተጃጅላችኋል። በጣም እንደዚህ ከቀጣች ሰው እየጠላችሁ እንጂ እየወደዳችሁ አይደለም። ይሄዱ በጣም ነው የተግማማችሁት። በጣም የምታስጠሉት፣ በጣም ስራችሁ አያምር። እናንተ በቃ እንደዛ ነገር ባይ በሌላ ቪዲዮ እስከምንቃል